አሰላሙ አለይኩም። በ2018 የኡምራ ጉዞ ሽልማት አግኝቼ ነበር። ትዝ ይለኛል የቮለንቲር እንቅስቃሴ ማህበራዊ እንቅስቃሴ ውስጥ ተሳተፌ ነበርና በዛ ማህበራዊ እንቅስቃሴ ላይ ተሳተፍን ስምንት ልጆች አጋጣሚ የኡምራ ሽልማትና ለእኔ ደግሞ በተለየ መልኩ የላፕቶፕ ሽልማት ይደርሰኛል እና የኡምራ ሽልማት በጣም ነበር የሳበኝ እኔ ምክንያቱም በህይወቴ አስቤዋ አላውቅም። ስለ ሀጅ ስናስብ ያው ከሀብት ጋር ነው የምናያይዘው፣ በጣም አቅም የሚጠይቅ ነገር ነው። ስለዚህ በጣም ለእኔ አዲስ ነበር ማለት እችላለሁ። ፍጹም ያልተለመደ አይነት ነገር ነበር እና ኡምራ በቃ ሊሄድ ነው የሚለው ነገር በጣም ልዩ ነሻጣ ውስጥ ከተተኝ እና ደስ አለኝ። ሀቂቃ ለእኔ በጣም ልዩ እድል ነበር፣ አዲስ ነገርም ስለሆነ ማለት ነው። ግን በወቅቱ ምን አይነት ስነልቦናዊ ዝግጅት ማድረግ እንደነበረብኝ እንኳን አላውቅም እና ስምንት ሆነን ነው ያገኘነው ሽልማቱን። እንዳልኳችሁ የአርባ ሰው ግሩፕ ውስጥ ሆነን ሄደን እዚህ ሀገር እንግዲህ ከቱርክ ላይ በመጅሊሱ በኩል በቱርክ መጅሊስ በኩል ነው ሰዎች ዑምራም የሚያደርጉት ማለት ነው እና በዛ ተነስተን እንሄዳለን። አርባ ሰዎች አካባቢ ነው ከኢስታንቡል የነበርነው፣ እኛ ስምንታችን ብቻ ነበርን። አብዛኞቹ ሰዎች ዮዝጋት ከሚባል የቱርክ ክፍለ ሀገር የመጡ ናቸው። ሞር ገጠራማ ከሚባለው ወይም አነስተኛ ከሚባሉት ከተሞች ውስጥ ነው በጣም ኮንሰርቫቲቭ የሆነ ሶሳይቲ የመጣ ነው እንግዲህ ርዝጋት ማለት እና ከዛ አንጻር ብዙዎቹ በእድሜያቸው ትንሽ ገፋ ያሉ ናቸው ኡምራው ላይ የምንሄደው ማለት ነው እንግዲህ ይሄ የሆነው መቼ ነው ካላችሁ 2018 መጨረሻ አካባቢ ማለት ነው እና በወቅቱ ደግሞ ስንደርስ እዛ ስንደርስ በተለይ መካ ላይ እንደዚህ አንበጣ ምናምን አይነት ነገሮች ነበሩ የሆነ ጊዜ አንበጣ መቶ እንትን ነበር እና እኔ ደግሞ በተፈጥሮዬ እንዲህ አይነት የሚበሩ ነገሮችን እንፈራለው እና በጣም አስቸጋሪ ነበር በወቅቱ። ግን በዛ ውስጥ ሆኖም ግን ወላሂ ኡምራ የነበረውን ስሜት ልነግራቸው አልችልም። በሰው ልጅ ላይ የማይረሱ ስሜቶችን ቀርጾ የሚቀር ጉዞ ነው ብዬ አስባለሁ። ከጉዞዎች ሁሉ ትርጉም ያለው መንፈሳዊ ጉዞ ነው። ምንም እንኳን አሁን ባለንበት ዘመን ይህንን እውነታ ዕውቅና ባንሰጠውም የመንፈሳዊ ጉዞን ያክል ውስጥን የሚያነቃንቅ ምናልባትም ለሰው ልጅ የስብእና መቀየር አስተዋጽኦ ሊያደርግ የሚችል ነገር አለ ብዬ አላስብም። እና እንዲህ አይነት ጉዞዎች ላይ ስትሳተፍ፣ ዑምራ ሀጅ የመሰሉ ነገሮች ላይ የሀጅን በሌላ ጊዜ በሰፊው እናወራዋለን። በጣም ስሜታዊ የመሆንበት አጀንዳ ውስጥ ስለሆነ ጥንታዊ ዘመን ውስጥ ይሰነቅርሃል። ነቢዩ መሐመድ ሰለላሁ አለይሂ ወሰለም ባልደረቦቻቸው የነበሩበት ሕይወት ውስጥ በተወሰነ መልኩ መስኮት ይከፍትልሃል። እና ቅጽበት ውስጥ ውስጥ ተቀርጾ ስለሚቀር በቋሚነት ላንተ ስንቄ መሆን እድል አለው በሌላ ጊዜ ለተውበት ይረዳሃል ስትዘናጋ እንኳን እዛ ያሳልፍከውን ጊዜ አስታውሰህ ተውበት ለማድረግ በር የሚከፈትበት ጊዜ እንዳለ አስተውያለሁ ሐቂቃ እነዛ ቅጽበቶች ከባድ ተጽዕኖ ነው የሚያሳድሩብህ እንደው ስለ ሀጅ ስናስብ አሁን አላህ በቀላሉ እንዲሁ አይደለም ለካ ሀጅን የእስልምና መሰረት አንዱ የእስልምና መሰረት ያደረገው ለማለት ይገፋፋል እና ኡምራም ከሞላ ጎደል እንደዚ አይነት በጣም ልዩ ስሜቶች ውስጥ የሚከት ነገር እንዳለው መረዳት እንችላለን። በተለይ ለበይክ ስትል ለበይክ አላሁመ ለበይክ አላሁ ይጠርተህኛል መጣሁ የሚለው ነገር በራሱ ይህንን ዚክር ስትለው ልዩ ትርጉም አለው። አሁን ካለህበት ከሩቅ ቦታ ሁን ይህንን ብትለው ሐቂቃ አይመጣም። በጣም ልዩ ስሜት ስለሆነ ማለት ነው። በዘመናችን በጣም የሚያሳዝነው ነገር ለመንፈሳዊ ጉዞ የምንሰጠው ቦታ እጅግ አነስተኛ መሆኑን ሁላችንም መታዘብ የምንችል ይመስለኛል። ለመዝናናት ቦታ እንሰጣለን፣ ለቱሪዝም ቦታ እንሰጣለን። ብዙ ጊዜ ዱባይ እንሄዳለን፣ ሌሎች በርካታ መዳረሻ የሚባሉ ሀገራት ላይ እንሄዳለን። ለማዝናናት በጣም ራሳችንን ሁልጊዜም ፍላጎት አለን፣ ግን መንፈሳዊ ጉዞ ላይ ደግሞ በዛው ልክ በጣም ደካማ መሆናችንን ማስተዋል ይቻላል። የመዝናኛ ኢንዱስትሪው በግዝፈት ተወዳዳሪ ያለውም አሁን ላይ ሕይወት ራሷ መዝናኛ እስክትመስል ድረስ ኦልሞስት አላህ ሰዎችን በቃ ለማይረባ ነገር የፈጠራቸው እስኪመስል ድረስ ኢንተርቴንመንት መዝናኛ የሰዎችን ብዙውን የሕይወት ክፍል ወደ መያዝ እየደረሰ ያለበት እጅግ ብልሹ ዘመን ላይ መድረሳችንን ማየት እንችላለን። ቱሪዝም ላይ ጎበዝነን እንዞራለን። ሀጅና ዑምራ ላይ ሲመጣ ግን በጣም ደካማዎች ነን። ሀብት እያላቸው ሀጅ የማያደርጉ ለረጅም ጊዜ በዝምታ የተቀመጡ ሰዎችን አስተውላችሁ እንደሚሆን በእርግጠኝነት እኔም አውቃለሁ። የተወሰኑ ሰዎች ምንም ገንዘብ እያላቸው ሀጅ በር ያልተከፈተላቸው ወይም ደግሞ ልባቸውን ለእንዲህ አይነት የመንፈሳዊ ጉዞዎች ያልከፈቱ ሰዎችን ሁላችንም እንደምናቅ አልጠራጠርም። እና የመንፈሳዊ ጉዞ ጥቅሙ እጅግ በጣም ከፍተኛ ነው። በቀላል የሚሰፈር አይደለም። አንደኛ አዲስ የህይወት ምዕራፍ ነው የምትጀምረው። ሀቂቃ ከየውም የወለደት አደለም የሚለው ሀጅ ላይ ሲመጣ እኮ ልክ ሰውየው እንደ አዲስ እንደተወለደ ይባላል አይደል? እንደው ፍካሪያዊ ትርጉሙን እንኳን ብናስበው ቀላል አይደለም። በተምሳሌት ደረጃ አዲስ ስብዕና ዳብረህ ልትመጣ የምትችልበት ጉዞ እንደሚሆኑ ይታወቃል። ዑምራ ደግሞ የሀጅ ታናሽ ወንድሙ ነው። በብዙ መልኩ ከዑምራ ብዙ ጥቅሞችን ማግኘት እንችላለን። አዲስ የህይወት ምዕራፍ ነው። አለም አቀፋዊ ትልም ነው። ሙስሊሞች ከየአቅጣጫው መጥተው ወንድማማችነታቸውን የሚያስታውሱበት የሁለት ቢሊዮን ቤተሰብ አባል መሆናቸውን የሚያወሱበት ሂደት ነው። ስለዚህ በዚህ በኩል ዑምራም ሐጅም ያላቸው ልዩ ቦታ ቀላል ነው ተብሎ የሚሰፈር አይመስለኝም። አላህም በቁርአኑ ኩልሲሩ ፊል አርድ ብሏል አደል ምድር ላይ ሂዱ ብሏል የቀደምት ህዝቦችን የደረሰባቸውን ተመልከቱ ይላል በቃ የተለያዩ አይነት እንትኖች ከደረሱ ቀደም ብለው ከደረሱ ችግሮች ከፋናዎቻቸው ከጠፉ ህዝቦች ከምን የምንማረውን ያክል ደግሞ ዲናዊ መሰረት የተጣለባቸውን ለእስልምና ልዩ ቦታ ያላቸውን ቦታዎች መጎብኘት ደግሞ እጅግ በጣም ትልቅ ነው ብዬ አስባለሁ። ከዛ አንፃር እንደው የመንፈሳዊ ጉዞ ጥቅሙ እንዲህ በቀላል የሚታሰብ አይደለም። እንዲህ አይነት መንፈሳዊ ጉዞዎችን ብቻህን ስታደርግ የሚፈጠሩበት ችግሮች አሉ። ከባድ የሚያደርገው ያ ነው። ዑምራ ኦፍኮርስ ብቻህንም ልትሄድ ትችላለህ። ግን አስቸጋሪ ነገሮች ደግሞ አሉት ብዬ አስባለሁ። ለምን ከተባለ በራስ ስትሄድ ቂርአትህ ብዙ እንደማይጠቅምህ ማየት ይቻላል። ብዙ ሰዎች ይህንን በሀጅ በተለይ ሲነግሩኝ ይሰማለሁ። እንዴት ካላችሁኝ፣ በኪታብ የምታውቀው የሀጁ የኡምራው ስነ ስርዓት እዛ ስትሄድ በተግባር ስታየው ቦታው ላይ ስትገኝ ይጠፋፋል እና ጋይድ የሚያደርግ ሰው በጣም ያስፈልጋል ይላሉ። በዚህ በኩል ብዙ ብዙ እንዲያው አዋቂ የሚባሉ ዳኢዎችን ጭምር አናግሬአለሁና በተለይ የመጀመሪያ ጊዜ ስታደርግ እንዲህ አይነት ነገሮችን ጋይድ የሚያደርግ ሰው አንድ የኡምራ የተግባር ልምድ ያለው ሰው ብዙ የኡምራ ኪታቦችን ኡምራን በኪታብ ከቀረው ሰው በላይ የተሻለ እንትን የሚሆንባቸው ወቅቶች አሉ። ኦፍኮርስ መሰረታዊ ነገሮችን ካወቅክ ማለት ነው። ቂራአትህ በተግባር ካልደገፍከው በጣም አስቸጋሪ ይሆንብሃል። በጉግል ሰርች ደግሞ በጣም አስቸጋሪ ነው። እዚህ ጋ ምን ማድረግ አለብኝ? ምን እያልክ ሲሆን ኦፍኮርስ አስቸጋሪ ይሆንብሃል። እኔ አሁን በሄድኩበት ወቅት ቅድም ያው እንዳልኳችሁ ገጠመኝ ልንገራችሁ። እኔ ስሄድ የአርባ ሰው እንትንን ብለናል እና ከአርባ ሰዎች ውስጥ እንግዲህ ትንሽ እንደው በቂራት ጅምርም ይሁን ትንሽ እንደው በአረብኛም በምንም ሻል ትላለህ ብለው እኔን ጋይድ እንዳደርግ መረጡኝ። ሌላ ሰው የለም ጋይድ የሚያደርግ ሰውና አንዳንድ ጊዜ አቅም ባይኖርህም ያቦታ ባይገባህም በቃ ማለት ሌላ ሰው ሲታጣ በቃ የሆነ ቀዳዳ ለመድፈን ብለንትን የምትለው ነገር አለ እና ቱርክኛም ስለሚችል በወቅቱ በቃ አንተ ጋይድ አድርገን አሉኝ። ብዙዎቹ ሳያቸው እድሜያቸው የገፉ ናቸው። እስልምና ላይ ንባብ የላቸውም ምን የላቸውም። ይህኔም ንባብ በጣም ዝቅተኛ ነው። ግን በቃ አንተ ትሻላለ ብለው መደቡኝ። ምን ላድርግ እና አርባ ሆነን አውቶቡስ ይዘን በአውቶቡስ ነበር የምንንቀሳቀሰው። በየመሃሉ የተወሰነ ሀዲስ ምናምን ለመናገር ሞክራለሁ። ታሪካዊ አንዳንድ ቦታዎች ላይ ከስንት አንድ ይኬዳል እና ብዙዎቹን እኔም ራሴ አላቃቸውም፣ ግን ማቃቸውን ጉግልም እያደረግኩ ምን እያደረግኩኝ ለማስረዳት በጣም እጥር ነበር እና እኔ በጣም ብዙ ነገር እንዳበላሸው ነበር የሚሰማኝ። ምክንያቱም ያለ እውቀት ነው የገባሁት። የግድ ስላሉኝ ሌላ የተሻለ የሚባል ሰው በዛች ስፔሲፊክ ነገር ውስጥ ስለጠፋ እንጂ እንዲህ አይነት ቦታ ውስጥ አልገባም ነበር። ግን እነሱ ደግሞ በጣም ወደዱት አጋጣሚ ምክንያቱም ከመትበር ሪሌቲቭሊ እንግዲህ ከመጡበት ከምን ብዙ ንባብ የላቸውም እድሜያቸው የገፋ ናቸው ምናምን እና እነሱ ደግሞ በጣም ያንን ነገር ቫሊዩ ሰጡት። እና መጨረሻ ላይ እንደውም አብረህን ክፍለ ሀገር ካልሄድ ከኢስታንቡል ስንመለስ ኖ አብረህን የወዝጋት ከተማ ካልሄድ ክብረው በጣም እንዳስቸገሩኝ ያስታውሳለሁ። በጣም ደስ የሚል ጊዜ አሳለፍን። ኡማ መሆነ የሚሰማ እንዲህ አይነት ወቅቶች ነው ብዬ አስባለሁ። ግን ሰው አለመመደቡ የፈጠረው ቀውስ ቀላል የሚባል አልነበረም። ሀቂቃ ከባድ ነበር። ለእኔ ምን እንደማደርግ ግራ ይገባኝ ነበር። አንዳንድ ቦታዎች ላይ የምናገረው ይጠፋኛል። ምን ማለት እንዳለብኝ አላውቅም። ያው ከሌሎችም ጋር እየተጋገዝን እንዲህ አይነት ነገሮች እናገኛለን እና ምን አይነት ቦታ እንኳን መጎብኘት እንዳለብን ብዙም በደንብ አላውቅም፣ የመጀመሪያ ስለነበር ሹፌር ነበረን። ሹፌሩን ወደፈለግንበት እንሂድ ብለን ማዘዝ እንችላለን፣ ነገር ግን ወዴት መሄድ እንዳለብን ስለማናቅ ጥሩ እንትኖችን ልንሰጠው አንችልም። አክሰስ ያለ መረጃ ምንም መሆኑን ያየሁበት ወቅት ነው። አክሰስ ሊኖርህ ይችላል፣ አንድ ነገር የማድረግ እድል ሊኖርህ ይችላል፣ ግን መረጃው ከሌለህ ደግሞ በዛው ልክ የት የት እንደሚካሄድ ሳታውቅ ስትቀር ልታገኝ የምትችለውን ያክል መንፈሳዊ ፋይዳ ሳታገኝ ትመለሳለህ። ያው ያ ነገር አለ ብቻ በቻልኩት ተንጀፋቸፍኩኝ። ጥሩ ጊዜ አሳልፈን መጣን እና ሀቂቃ ዑምራ በጣም ለመጀመሪያ ጊዜ ከአባን ስታየው የሚሰማህ ነገር፣ ጠዋፍ ስታደርግ ምን ስትል ያለው ስሜት፣ የምታደርጋቸው ዱዓዎች ኳሊቲ፣ በጣም ልዩ የሆነ ጊዜ ነው። የዑምራ ጊዜ አሳለፍኩት ማለት ነው። አሁን ደግሞ እንግዲህ ወደ እንትኑ ወደ ቁም ነገሩ ስመጣ፣ ያው እንዲህ አይነት አጋጣሚዎች በቀላሉ አይገኝም። አሁን ክረምት ነው፣ ተማሪዎች ትምህርት የላቸውም። ሞልሞስጥ ትምህርት የሚጨርሱበት ነው። በተለይ ደግሞ ቤተሰቦች ተማሪ ልጆቻቸው ጋር አብረው ጊዜ ማሳለፍ የሚችሉበት ትልቅ እድል እንዳለ ይሰማኛል። ከቤተሰብህ ጋር ዑምራን የመሰለ ጉዞ በማድረግ ኮኔክት ማድረግ በጣም አሪፍ ነገር ነው። ከቤተሰብ ጋር የጋራ ኢባዳ ማድረግ በጣም የሚመከርና ቋሚ ፋይዳ ያለው ነገር እንደሆነ ይታያል። ብዙ ጊዜ በስራ ቢዚ እንሆናለን። ከልጆቻችን ጋር ከቤተሰቦቻችን ጋር በቂ ጊዜ ማሳለፍ እድል አናገኝም። ነገር ግን እንዲህ አይነት ትምህርት የሌለባቸው ወቅቶች ሲመጡ ደግሞ በእንዲህ አይነት መንፈሳዊ ጉዞ ትስስራችንን ማጥበቅ በቋሚነት አእምሯችን ውስጥ ታትመው የሚቀሩ ነገሮችን ማድረግ ጥሩ ነው ብዬ አስባለሁ። ስለዚህ እንዲህ አይነት እድሎችን እንጠቀም። ለዛሬ እንግዲህ ይዤላችሁ የመጣሁት እድል የኦስካር ትራቭልን እድል ነው። ኦስካር ትራቭልን ምርጫችሁ እንድታደርጉ በዚህ አጋጣሚ ለመምከር እፈልጋለሁኝ። ከሀያ በላይ ስኬታማ ጉዞዎችን አድርገዋል። ከሐምሌ አስር እስከ ሀያ አንድ ድረስ የቤተሰብ ፓኬጅ አዘጋጅተዋል እና የዑምራ ፓኬጅ እንዳልኳችሁ ዑምራ በጣም ልዩ ጉዞ ነው የሚሆነው። በተለይ ደግሞ ከቤተሰብ ጋር ሲሆን ኦፍኮርስ የበለጠ እንትን ያለው ነው። በእንዲህ አይነት ጉዞዎች ላይ ትልቁና አሪፉ ነገር፣ በተለይ በዑምራ ጉዞዎች ላይ በእንዲህ አይነት ፓኬጆች ላይ ትልቁ ነገር ሰዎች ጋይድ ያደርጉሃል ጋይድ የሚያደርጉ ሰዎች አሉ። ኡስታዝ አብዱልመናን ከበደ አቡ ያሲር አልገላኒ፣ ታውቁታላችሁ። የረጅም ጊዜ ታዋቂ ነው። በተፍሲር በኩል ብዙ እንትኖች አሉት። ትልቅ ዳኢ ነው። እኔም በግሌ እንደውም ኒካህ ፕሮግራሜ ላይ ኒካህ ካሰሩት ሰዎችም አንዱ ነበር። ኡስታዝ አብዱል መናን በጣም ምርጥ ስብዕና ያለው፣ በጣም ደስ የሚል ወሬው የማይጠገብ በጣም ነቃ ያለ በጣም ደስ የሚል ዳኢ ነው። ምናልባት ታውቁታላችሁ ብዬ አስባለሁ። ከዛ ውጭ ደግሞ ሼክ ሰይድ መሐመድም እንደዚሁ አሉ። በቄራ መስጂድ በአሰጋጅነት ታውቋቸዋላችሁ። እሳቸው ከአቡ ያሲር ጋር ሆነው በጣም ደስ በሚል ሁኔታ ግሩፑን ጋይድ ያደርጋሉ። ያ ማለት ምን ምን አይነት ኢባዳዎች እንደሚደረጉ የተለያዩ ኦሪየንቴሽኖች ይሰጣሉ። ከጉዞ በፊት የሚያስፈልጉ የስነ ልቦና ዝግጅቶች ምኖች፣ እነዚህ ሁላ ነገሮች ፓኬጅ ውስጥ የተካተቱ ስለሆኑ፣ በተለይ ደግሞ ኡምራችሁን ፍሬያማ በማድረግ በኩል ልዩ ሚና የሚጫወቱ ናቸው። በነገራችን ላይ ሶስተኛም ጋይድ የሚያደርግ ሌላ ኡስታዝ አለ። በጣም ወጣት ኡስታዝ ነው። ኡስታዝ አብዱራህማን ሙሐመድ ይባላል። ብዙዎቻችሁ ሚንበር ቲቪ ላይ በሚያቀርበው መአል ቁርአን የተሰኘ ፕሮግራሙ ታውቁታላችሁ። በጣም ከምወዳቸው ፕሮግራሞች ነው። የተለያዩ ሰዎችን እየጋበዘ በየጊዜው ስለ ቁርአን ያላቸውን ኤክስፒሪየንስ፣ ያላቸውን ልምድ ከሀፊዞች ጋር፣ ከሌሎችም ጋር በጣም ደስ የሚል የቁርአን ፕሮግራም የሚያዘጋጅ ልጅ ነው። ዳሮል ኩብራ የተሰኘ የኦንላይን የቁርአን ትምህርት ቤት አለው። በዛም በማስተማር ይታወቃል። ከዛ ውጭ ብዙ እንቅስቃሴዎች ላይ ያለ ጎበዝ ከሚባሉ ወጣቶች ነው። ቁርአን ላይ ጥሩ ጥሩ ነገሮች የሚናገር በጣም ንግግሩ የሚያምር በጣም ወዝ ልጅ ነው። እሱም እንግዲህ ከሌሎቹ ሁለት ኡስታዞች ጋር በመሆን የኡምራውን ጉዞ በደንብ ጋይድ በማድረግ ሂደት ሰፊ ተሳትፎ የሚያደርግ ነው። እንደው በራሱ ብናየው እኔ ከነዚህ ሶስት ሰዎች ጋር እንኳን አብሮ ኡምራ ማድረግ ይቅርና እንዲሁ ሻይ የጠጡ እንኳን ቁጭ ብሎ መገናኘት ትልቅ ቁም ነገር ያለው ብዙ ነገር የምትማሩበት ነው ብዬ አስባለሁ። አብሮ ደግሞ ኡምራን የመሰለ ትልቅ መንፈሳዊ ጉዞ መሄድ ከነሱ ጋር የመነጋገርም አብሮ ኢባዳዎችን የመስራትም እድል የሚፈጥር በመሆኑ በጣም አሪፍ ኤክስፒሪየንስ እንደሚሆን አምናለሁ። ከዛ ውጭ ደግሞ እዛ ቅርብ ርቀት በመካ መስጂዶቹ አካባቢ ሐረመይን እንግዲህ በጣም ቅርብ ርቀት ላይ አምስት ስታር ሆቴል ላይ ነው የሚታረፈው ቅርብ ሲሆን በተለይ በቋሚነት አምስት ወቅት ሰላት ኢባዳዎችን ለማግኘት በጣም አስፈላጊ ነገር ነው። ራቅ ሲል አውቶቡስ መያዝ አለ ምን አለ እነዛ ነገሮች ትንሽ ከባድ ያደርጋሉ። ከዚህ አንፃር እዛው አቅራቢያው ቅርበት ላይ ያለ አምስት ስታር ሆቴል ላይ መሆኑ ጥሩ ነው። እንዲህ አይነት ፋይቭ ስታር ሲሆን ደግሞ እንግዲህ ለቬንቲሌሽንም ለምንም የተመቹ ነገሮች ስለሚኖሩት ጥሩ ነው። ከዛ ውጭ ደግሞ ምናልባት ከሌሎች ጉዞዎች ለየት የሚያደርገው እስከ መዲና ያለው ጉዞ በባቡር ነው የሚደረገው። የባቡር ጉዞ በጣም ቅዝቅዝ ያለ ፍጥነቱን በዛው ያክል የሚታሰብ ስለሆነ በተለይ በጣም አድካሚ የሚባለው ጉዞ ይሄ ስለሆነ እስከ መዲና ያለው ጉዞ በባቡር መደረጉ በጣም አስፈላጊ መሆኑ ታውቆበት በዛ መልኩ ተደርጓል። ይሄ ምናልባት ለየት ያደርገዋል ብዬ አስባለሁ። በባስ ቢሆን ግማሽ ቀን ነው የሚፈጀው። በባቡር ሲሆን ግን በፍጥነት ስለሚደርስና ለምቾቱን በጣም ጥሩ ስለሆነ ሰፊ የኢባዳ ጊዜ ለማግኘት በጣም ጥሩ ነው። ምክንያቱም ሙቀቱ ፈታኝ ነው። በነገራችን ላይ ቀላል የሚባል ነገር አይደለም። በሙቀት ረጅም ጉዞ ማድረግ ሰውነትን በጣም ያደክማል እና አንዳንድ ጊዜ እንዲህ አይነት ቦታዎች ላይ በጣም ኢባዳው ላይ ማተኮር እንድትችል አካላዊ ነገሮቹ በተወሰነ መልኩ ሸክሞቹ ሲቀንሱልህ ትልቅ ነው ሊሆን ይችላል ማለት ነው። ከዛ አንጻር በኦስካር ትራቭል በኩል እንግዲህ ጉዞ እንድታደርጉ ላስታውሳችሁ እወዳለሁ ማለት ነው። ማስታወቂያ ነው ይሄ። ደውላችሁ ዝርዝር መረጃ ልትወስዱ ትችላላችሁ። ስልካቸው ለመሸምደድ ቀላል እንዲሁ ቁጭ ብላችሁ ልትደውሉ የምትችሉበት ነው። 0994 444444 ወይም ደግሞ 0995 4545 ብላችሁ መደወል ትችላላችሁ። በአካል መጠየቅ ከፈለጋችሁ ደግሞ ቦሌ መንገድ ፍሬንድ ሽፕ ህንፃ አምስተኛ ፎቅ ቢሮ ቁጥር አምስት መቶ ስምንት ሄዳችሁ ዝርዝር ስለ ጉዟቸው ስለ ፓኬጃቸው መጠየቅ የበለጠ ማየት ትችላላችሁ። በጣም ጥሩ የምትጠቀሙበት እንደሚሆን አስባለሁ። እንግዲህ ይህንን ፕሮግራም ላቅርብላችሁ ብዬ ነው። ስለ ዑምራ ጥቅሞች በጥቅሉ አንስተናል። የዑምራ ደግሞ ቆንጆ የፓኬጅ ሪኮመንዴሽንን ሰጥቻለሁ። አብራችሁን ስለቆያችሁ አመሰግናለሁ። አሰላሙ አለይኩም ወረሕመቱላሂ